ይህ ህይወት ማንም የፈለገ ሰው ሊያዝ እንደፈለገ ሰው ላውራ መመታችሁን የመቃወም አትችሉም። በአንተ መንገድ ስመጣ ጠይቀኝ። ሴታ ሴት ወሰክ እንዴ ጋይስ እግዚአብሔር አበዙት እኮ አበዙት እኮ በቃ በፊት ኦኬ እሺ። ሁ አማራ አማራ አማራ ስለም ስለምትለው አማራ አማራ ስለምትለው ተባለ። እሺ፣ በዛ ኬ በአማራ ስምዲ ተውኳቸው። ከተውኳቸው በኋላ ደግሞ አሁን ደግሞ አፋቸውን ይከፍታሉ። ላም ህ ምን አይነት ቅናት ነው ያለባቸው? ምን አይነት ምቀኝነት በቃ የራሳችሁ ሰው ብቻ ወደፊት እንዲመጣ የራሳችሁ ጎጥ ብቻ እንዲወደድ እንዲታወቅ። አታፍሮም? ሰው እኮ ይታዘባል እኮ ይጅበት ይላል ሰው። እግዚአብሔር ማምላክ እስኪ ቁጭ ብላችሁ አዳምጡትኝ የሚሰሩትን ነገር። ቁጭ ቁጭ ብላችሁ እህት። በፊት አማራ ብላ ዋሸች ዋች አማራን ህዝብ ሰደበ። በዛ ነው እንበል። አሁን ትችላቸው እንደፈለገ በቀኑ ሙሉ ቀኑ ሙሉ አንድ ቀን ጠላት የሚሉትን ሰዎች ሰድቦ አያውቁም። ቀኑ ሙሉ ጎጃን ጎንደር፣ ሸዋ፣ ቀኑ ሙሉ ጎጥ ነው ሲያወሩ የሚውሉት። እርስ በርስ አይስማሙ፣ ገስት ላይ እርስ በርስ አይደማመጡ፣ አማርኛ እያወሩ ሲባሉ ነው የሚውሉት። ለየትኛው አማራ እንደሚታገሉ አላውቅም። ሌላ አማራ እንዳለ አላውቅም። ከሀገሪቷ ውጭ ሲታቡ ደግሞ አሁን ደግሞ አይናቸውን ሌላ ቁልጭ ቁልጭ እግዚአብሔርን ስ አንዳንዴ የላችሁ የምትጠሉትም ልትጠሉኝም ትችላላችሁ። ላይክ ምንም ችግር የለም። የሰው ልጅ ሃምሳ ፐርሰንት ይወደዳል፣ ሃምሳ ፐርሰንት ይጠላል። እኔም እንደዛ ነው። ሰው ልጅ የማደርገው ተቀባይ ሊኖር ይችላል አይኖር ይችላል። ግን ህሊና ካላችሁ ግን የፈለገ ጥላቻ ቢኖራችሁ ራስ ቁጭ ብላችሁ አስቡትኝ። ላይክ ኦኬ አማራ አማራ ትል ነበር ምናምን ዋሸች እንደው ብዙ ነገር አሉ አይደል? ተውኳቸው፣ ትቻቸው፣ የራሴን ህይወት እየኖርኩ ነው። ስለአማራ አማራ ላወራ ስለ ጎጣ ላወራ የራሴን ህይወት እየኖርኩ ነው። የራሴን ህይወት ደግሞ ስኖር ደግሞ ላያስኖሩኝ አልቻሉም እንዴ! ላይክ ግም የፈለኩትን ኢቨን ቲሸርት መሸጥ ከፈለግኩ አሁን እሸጣለሁ። ማንም አያስቆመኝም። እንኳን እኔ ቤት አይደለውም ነጩ እንኳን ማለት ነው የአማራ ልብስ እንኳን እኔ ቤታ በደም አማራ ማንም አባቱ አማራነትን የሚሰጥ የሚነፍግ የለም። ማን አባታችሁ ናቸው? እናንተ ማናችሁ? ወዴት ናቸው አባት እናታቸው? ፊታችሁ የት አለ እበት? የእኔን እኮ ቤተሰብ እያወጣችሁ እየሰደባችሁ ነው ያላችሁት። እኔ እኮ ቢያንስ ትታወቃለሁ የማን ልጅ እንደሆን ኬት እንደመጣው ቤት አመረስ እንዴ መብቴ ነው። ነጭ እንኳን የአማራን ባህል ለብሶ እየጨፈረ ነው ያለው። ነጩ ለብሶ እየጨፈረ ነጮች ላይ የአማራን ባህል እየሸጡ እኔ ቤታ፣ በዛውም የራሴ ደም ሆኖ ማንህና ነው ምራጭ የምታደርገኝ? ታየዋለህ። ሲያትር ቲሸርት የተሸጡ አሳይሃለሁ። ማን አባታችሁ ናችሁ እናንተ የምታስቆሙትኝ? ማንም ማንንም አይፈራ ፋኖ ብዬ መሸጥ ግን እኔ እናቴን የሚሸጡልኝ ሰዎች እራሳቸው ይናገራሉ። ገንዘቡን ለአማራ ህዝብ ነው ስጡ ያልኩት። እሺ ደንቆሮች፣ ዘረ ደንቆሮ፣ ጥንባታሞች። ያስረከብኳቸው ሰው ነገ ነው እንትን የምላቸው ማለት ነው። ይናገራሉ። ለአማራ ህዝብ ነው ስጡልኝ ያልኩትኝ በዛ ቲሸርት ዋጋ እንትን ያለውን ታዩታላችሁ። ያተሰጥቶ ደግሞ ታዩታላችሁ። አላችሁ ቅማላ። እኔ ሰርቼ እንጂ እንደናንተ አስመስዬ አይደለም እንትን የምለው ንፍጦች። እግዚአብሔርን ላይ አበዙትኝ ላይ የሆን ነገር ሲባል እንትን ይላሉ። ቅናታቸው በአፍንጫቸው እንዲወጣ ይህንን ከዚህ በኋላ ደግሜም እራሱ አላወራም። ደግሜም ደጋግሜ አላወራም። ነግሬያቸዋለሁ። አፍንስ ከፍተክ እዛ ስትበለቀት ትውላለ። ምንም አባህ ታመጣ ወንድናችሁ እናንተ እኔን አሳቁ ወያስቁሙ፣ ያኔ ያደንቃችኋል። ለምን ተበለጥን? ለምን ሰው ዋያት? ለምን ሰው ወደዳት? እንዴ ምን አይነት መንፈስ የገባባቸው ምን አይነት መንፈስ። እኔ አሁን የሰው ልጅ ቢያልፍለት ምን አገባኝ? እኔን አይንካ ይለፍለት። ብሎክ እንዳታደርጉ እሺ፣ ጋይስ ብሎክ እንዳታደርጉ። ብሎክ ከብሎክ አውጣቸው ብያለሁ፣ እንዳታደርጉ ይጠቅሙኛል። ከብሎክ አውጣቸው። ምንም አባታቸው አያመጡ፣ ስድባኔ አጥንቴን አያወጋኝም። በደንብ ከራሴ ጋር አውርቼበታለሁ ሳምንቱ ሙሉ። ከራሴ ጋር ተነጋግሬያለሁ። እግዚአብሔር ምስክሬ ነው። ከብሎቅ እንዳለ አውጣችሁ እንዳለ ማንም ምንም አያመጣም? ማንም ምንም አያመጣም። ትጠቅሙኛላችሁ እንጂ አጎዱኝ። ሰላም አባሽ ቅንድብ የምን ሲዩ ምን አባሽ አገባሽ ይመለከትሻል? አንቺ ቅንድብ ላይ ሲደረግ ይመልከትሽ። ይሄ የኔ ቅንድብ ነው። መብትና ግዴታችሁን እንኳን ኮሌታችሁ አታቁም። ይሄ የኔ ቅንድብ ነው። በቅንድቤ ለምን ለምን ጀላ ላቆምበት፣ ምን አባሽ አገባሽ። አንቺ ላይ ግን ሳደርግ እኔ ላይ ለምን አደረግሽ ብለሽ ጠየቂ። ራሴ ላይ እንደፈለግኩ ላድርግ። ይሄ የራሴ ሰውነት ነው፣ የራሴ ገላ ነው። ስፈልግ ልቦጭ ቀው ዙፋን ይሄ ስፈልግ ልቦጭ ቀው፣ ስፈልግ ራሴን አንቄ ልግደል። አይመለከትሽም። ይሄ የራሴ ገላ ነው። መብትና ግዴታችሁን ለዩ። አሁን አሜሪካኖች እንደፈለግሽ እዚህ ጋር ለምን ቀንድ ሰክተሽ አዞሪ፣ አይመለከታችሁም። ነጮች አይመለከታችሁም። ስደርሽባቸው መብታቸውን ያውቃል። የእኛ ግን መብትና ግዴታችሁን አታውቁም። እኔን እኛ አማረብኝ ብዬ ነው ያደረግኩትኝ ሳቂብኝ በውስጥሽ ይቺ ፋራች ሰገጤ ምን አድርጋ መጣች? የኔ እኮ ያምራል ከሷ ብለሽ ለራሶች ንገሪ ለእኔ አትንገሪ። ጨርሻለሁ በዚህ ጉዳይ ናይ ፊንገሪ። አንቺን እንኳን ዘና እያልኩ ነው የሚሄድብሽ። እሺ የኔ ጎርጓሪ የኔ ጎርጓሪ ጎርጓሪዋ ጨጓራሽ ተቃጥሎ አይቼው እንዲያው እንዴት ደስ እንዳለኝ። እኔ እናት እንዲህ ምን እያቃጠልኩሽ ነው? ጎርጓር በላይ ማለት እስኪ በቴሌግራም ለኔ ዘጅ እንደ ትናንትና ትናንትና። ካያችሁ ያው ነፍጠኛ ታቋርታላችሁ። አነጋገር ላይ ነፍጠኛ እኔን ለነገረው ትናንትና ምንም ነገር ያታለሁ። እሷም ታውቃለች። አነጋገር ላይ ነፍጠኛ አትችልም። ከመውደድም የመጣ ነው። ከመናገር የመጣ ነው። እንዴት ነው? ከመሰማትም የመጣ ነው። የተናገረችው ግን ያንን ነገር አዙራ አዙራ ያንን ነገር አዙራ መናገር ፈለገች። ፊንገር ቆይ አንዴ፣ ቆይ አንዴ፣ ማሮች አንድ ሰከንድ ስጡኝ። እና አዙራ አዙራ መጣ አዙራ መጣች ማለት ነው እኔ የሚያስቀኝ አራት ሺህ ሦስት መቶ ሰው መሀል መሀይም ብሎ ይጽፋል አንደኛው እኮ ፀሐፊ መሀይም ዋንተነህ ለክ ለዚህ እኮ ነው ጤናችሁ ተጓሏል ማሮቼ የምላችሁ እኮ ፍቅሮቼ ታማችሁብኛል እኮ ገብርኤልን ታማችኋል አራት ሺህ ሰው መሀይ መሀይም ይላል እሱ እኮ አብሮ እየጻፈ እኮ ነው መሀይም ባትሆንማ ድሮ ወጣ ነበር የኔ ጌታ ድሮ ለቀወጣል ቦልካኝ መሀይም ብትሆን እኮ ነው አብረን የምትጽፈው የእኔ አባት ጽሁፍ እንግዲህ መጽሐፍ ማለት ስራህን አቁመ ምን ብለን የምጽፈው ማህይም ብትሆን ነው። እንግዲህ የሰለጠነ ሰው ብሎክ አርጎ ነው የሚወጣው። ዊ ትጠላት ብለ ብሎክ አርገኝ ውጣ። ዋንዴ ዕቃ ግዛልኝ ብ ዋንዴ አይደለም አይደለም፣ የዛችኛው አማሪ የዛች የፊንገርን ቪዲዮ አይ ቪዲዮ ምን አለች? ወይዘሮ ፊንገር፣ ወደ እሷ ልመለስ። ወይዘሮ ፊንገር የኔ ጎርጓሬ፣ አንድ ሳምንት ወገብ አገራሽ በደምብ ቅጥቅጥ አረግሽ ና አበቃለሁ ማለት ነው። ያንን የማደርገው ደግሞ አንቺ እከክ እንደማልፈራሽ ጠንቅቀሽ ታውቂያለሽ። እንዳበጫሽ ቁጭ ጠንቅቀሽ እንኳን እኔ ጠላቶች ሁሉ ጨምረው ያውቁታል። ግን ቀዘንሽ በጣም ቅቅዝዝዝና አለ ህዝቡም ሰለቸው፣ ሰለቸው፣ ህዝቡም ሰለቸው። ይሄ ማህበረሰብ እንዲዝግ እንዴት ነው? አልሰለቻችሁም? ገይስ አቋ አልሰለቻችሁም? ቆይ እናንተ ሊያችሁ አልሰለቻችሁም? ላይ ሁሉ ጊዜ አልሰለቻችሁም? ቁም ነገር ይሄ ጭቅጭቅ በየቀኑ ስድድብ፣ በየቀኑ ስድድብ ማርያምን አልሰለቻችሁም? የእውነቴን ነው። ላይ ማወቅ እፈልጋለሁ። ይሄንን ህዝብ ላ ይሰለቻላ እግዚአብሔር እኔ እኔ አሁን ምንም አይመስለኝም። ሰው ይሰበሰብልኛል በደንብ አርጌ እቀጠቅጣታለሁ፣ ይሄድባታለሁ። ግን ይሄ ማህበረሰብ ሰልችቶታል፣ ብዙዎቹ አሁን ሰልችቷቸዋል፣ መሯቸዋል። ከዚህ በኋላ እንደማደርገው አስረግጬ በደንብ አርጌ እችን ሶስት አራት ቀን በደንብ አርጌ አስረግጬ ነግርሻ፣ ከዚያ በኋላ ዞር ብዬሽ የማላይሽ በራስሽ ሰዓት ማለት ነው። ራስሽ ተሳቀሽ ቪዲዮሽን እያየሽ በራስሽ ሰዓት አፍሽ እንድትቆልፍ ያደርግሻለሁ። በመጀመሪያ ደረጃ ትናንትና ማለት ነው እንትና ገብታ ነበረ፣ ነፍጠኛ ጆከር ቤት ገብታ ነበረ እና የማስረዳት እንትኗ ነው ቤታ አካውንቴን ለማዘጋ ለማዘጋት ተደራጅተው ገለመኔ ምናምን እከክ ዘረከክ አንደኛው፣ አንቺ አለበርሽ እንዴ? አካውንቷ በመጀመሪያ ደረጃ እኔ አንቺን ቁጭ ብዬ አንቺ አንቺን ኮተት ቆሾ ቆንቦሬ ቁጭ ብዬ ሳዘጋና ምናምን ሙውል ሰው አይደለም። እኔ ቤታ ያለችን ጠንቅቃችሁ ታውቃላችሁ። ነፍጠኛ ያለችው እሱ። አንቺ አካውንቷን የቤታን ዩቲዩብ አዘጋለሁ ስትይ ወዳጆች ደግሞ እናዘጋለን ብለው ተነሱ። ምን ምን አባሽና ነው እንደ ቪክተም ቪክተም የምትጫወችው? ልክ በቃ የሆነ ራሷን እንያዘጉብኝ አይገርሙሽም? እንትን አየያልሽ አፍሽ የምትከፍችው መጀመሪያ፣ እኮ ደረጃ እኮ የቤታን ዩቲዩብ አዘጋለሁ ጠብቂያለሽ። አንቺ ፈሳም ዝርጥርጥ አንድም አላደረግሽው። በምን አባሽ ቋንቋ ጽፈሽ ነው አንቺ የምታዘጊው? ያ ተስፋዬ ማኖ ካሳ ነው ምና የሚባለው ካናዳ ያለው ነው እሱን የሚረዳሽ እሱ ካልሆነ በስተቀር አንቻረሽ እንዴ መጀመሪያ በምቀኝነት የቤታን አካባቢ ዩቲዩብ አዘጋለሁ ያልሽው ጋይስ ዩቲዩብን እኮ አዘጋለሁ ስትለው እነ ነፍጠኛ ምናም የሚወዱኝ እኮ ልጆች አንቺ ስታዘጊ እኛ አለንላት እናዘጋለን ብለው የተነሱት ምን ታዲያ ይሄንን እንደ ምቀኝነት እንደ ምናም የምታወሪው እከካ የምን አረቄ እየጠጣሽ ነው ምገብ ይቆይ ምን ምን አይነት መጠጥ ብትጠጪ ነው ምን አይነት አፈነጋገር ብትፈነግሪ ነው አይምሮሽ ድረስ ነው እንዴት አትሽ ሄደው እኔ አባቴ ወይ እንዴ አይምሮሽ ድረስ እንደ ጣትሽን ሰደሽ የጎረጎርሽው ማሰብ ያቃተሽ ራስሽ መስለሽኝ የቲቪ ቤታን ዩቲዩብ አዘጋለሁ፣ በቅርብ ጠብቁኝ፣ ቱቱን እንዳትናገርብኝ ቢም ብለሽ ስትፎክር የነበረው ምን ነው? አንቺ ላይ ሲደርስ ተሰማሽ ታዲያ። ወዳጆቼ ደግሞ ያንቺን እንጠነክሮ እንጠነ ምንድን ነው እናዘጋልሻለን፣ ሪፖርት እናስደርጋለን አሉ። ምን ይደንቃል? እኔ እንደማለል የታወቀ ነው። በክት አንቺን ያጨለልኩሽ ይበቃል። ምን አካውንትሽን ማዘጋድ ደረጃ ነው? ምቀኛ እንዲህ ምቅኝት ትምል ሰው አይደለውም እኮ ይሄ ማህበረሰብ ደንቆ። ደግሞ ምን አለች? እኔ በሳቅ ይገደለች ጨጓሯ ር ብሎ የአረብ ሀገር ልጆች እኔ የነበርኩ ተምሳሌት መሆናችሁ፣ የምን አባሽ ተምሳሌት! የአረብ ሀገር ልጆች ይጎርጉሩ፣ አላማሽ እሱ ነው። የአረብ ሀገር ልጆች ቱርክ ከማንም ባለትዳር ጋር ይጋደሙ። የአረብ ሀገር ልጆች ፍላጎትሽ ስለ አንቺ ቁጭ ብለው ስለ አርቲስት ትዳር ልጆች ያውሩ። ምን አባሽ ነው ተምሳሌ ለአረብ ሀገር የምትሆኙ? ለአረብ ሀገር ተምሳሌት የምትሆነው የማዳምን ሽንት ቤት በክብሯን ጥላ ጎንበስ ብላ ሽንት ቤት እያጠበች ፈግታ ሰርታ አገሯ ላይ ገብታ ቤት ሰርታ ያን ነው ሊያኮራ የሚችለው። ምን አባሽ ነው የአረብ ሀገር ልጆች የምታኮሩ? የአረብ ሀገር ልጆች ስንት አሉ አይደል እንዴ ማነሻ አንቺ የምታኮሪያቸው ለምንድን ነው? ሀሜት ሀሜት ሀሜት ነው የምታኮሪያቸው። ማንኛውም ሰው እኮ ተነስቶ አርቲስትን ቢሳደፍ ፌመስ ለመሆን እኮ በዚህ ሰዓት እኮ በጣም ቀላል ነው። ማንም ሰው ፌመስ መሆን ይችላል። ፌመስን ተሳድቦ ወይም የፈመሱትን ሰዎች ተሳድቦ ወይም ደግሞ አበሻ የማይወደውን ነገር አድርጎ ማንም ሰው ፌመስ መሆን ይችላል። ከዛ በላይ ቀርታ ብሎ በህዝብ ዘንድ ታውቆ መቀጠል ይችላል። እንዳንቺ እኮ ዩቲዩብ ከፍታውቆ አርቲስቶች ምኖቹን እኮ መሳደብ አላካታችሁም። የምናባሽ ተምሳሌት ነው ለአረብ ሀገር የምትኙ? የትኛውን አረብ ሀገር ልጆች ረርተሽ የትኛውን ለአረብ ሀገር ድምፅ ሆነሽ ቪዲዮሽን አውጣለሁ? የአረብ ሀገር ልጆች የቤሩት ልጆች፣ መንግስት የሆነ ነገር ተቸግረው ምናምን መሰለኝ ድምፅ ወጥተው ነበረ። መንግስትን ተቻችሁ፣ የአረብ ሀገር ልጆች እዛው አትሰሩ ምን እያል ስትሰድቢያቸው አልነበር? ስለምናባሽ ነው ተምሳሌት የምትኙ? ስለምን አባሽ? ጋይስ ታብታብ አድርጉ። ስለምን አባሽ ነው? እኔ ቢያንስ እንኳን አረብ ሀገር ሳልሄድ አረብ ሀገርን ሳላውቃት ለአረብ ሀገር ልጆች ያለኝ ክብር፣ በጎቼ እያልሽ እኮ ጠዋት ማታ ስላልደገፉሽ ስላልወደዱሽ ብቻ ሳይደርሱብሽ የምትሰድቢያቸው እኳ እንችለች። ለአረብ ሀገር ልጆች እኮ እኛ ድምፅ ሆነናል። እኔ እኮ ቪዲዮ ያለኩ እግዚአብሔርን አንድ ጊዜ በእንትን ራሶች አሲያ ሁሉ ድምፅ በሆነ ታስታውስ ከሆነ በአማርኛ በእንግሊዝኛ ቪዲዮ ሰርቼ አውጥዋለሁ። እሱን አረብ ሀገር ኖሬ አይደለም አረብ ሀገር ሄጃ አይደለም። በእርዳታስ ቢሆን ስንቱን የአረብ ሀገር ልጆች እኮ እርዳታ ሲፈልጉ እኮ ገብቼ ሳስተባብር ስረዳ የነበረውን የቤታ እንጂ አንቺ አልነበርሽም። የትኛው ለአረብ ሀገር ልጅ ነው? ቲክቶክ ላይ መተሽ እርዳታ እርዳታ ሲፈልጉ አንድ ቀን መተሽ? ረታሻችኋል፣ ሰንሻይንዬ አንድ ቀን ረታሻችኋል። የትኛውን ቤትሽን አስተባብለሽ የአረብ አገር ለወንድ ብርሽን እያበላሽ ለወንድ እንደዚህ እያልሽ ይበልሽ ስትያር እንዲ የምትይው የትኛው ነው? ተምሳሌት የምትሆኝላቸው ለአረብ ሀገር ልጆች እከክ በዚህ መግባትሽ ነው አንቺ። በዚህ ድገፋ ለማግኘት በዚህ እኔን እንዲጠሉኝ ምናምን እኔ ነኝ ተምሳሌት የምሆነው። ሐሜት በማማት እነ ሰላም ተስፋዬን አገቡ ወንድ ያዙ እነ ማራማይትን ሰርጀሪ ተሰሩ ሰውን ሁሉ እንዲያልሽ ነው ተምሳሌት የምትሆኝ። ተምሳሌት የምትሆን ሴትማ እነ እንትናን አላየሻቸው እንደ ከአረብ ሀገር ሄደው ያቼ ስሟን ነገሩልኝ ጉራጌዋ ጉራጌዋ እነ ማና ገበሬ የምትባለው እነሱ እነሱ ናቸው። በአረብ ሀገር የሰው ልጅ ሰርቶ ተምሳሌት የሚሆነው ማናት? ያቺ ጉራጌዋ በማርያም ነገሩ ወገቧን ታማ እንዳው አንድ ሰሙን ዩቲዩብ ላይ ስሟ ጠፋብኝ፣ ወይ ስሟ ጠፋብኝ፣ ለምለም ነው ማነው የምትባለው። እነሱ ናቸው ተምሳሌት የሚሆኑት ከአረብ ሀገር ሄደው ፈግተው ሰርተው ቤታቸውን ምናምን የሚያደርጉ እነሱ ናቸው ተምሳሌ የሚሆኑት። አንቺ ምና የምን አባሽ ተምሳሌት ነው የምትኛቸው? የምን አባሽ የደደቢ በረኛ የምን አባሽ ነው ተምሳሌት የምትሆኙ? እንዴ ተምሳሌ ትሆናለሁ ለአረብ ሀገር? እችን ጸጉሯን ጸጉሯን እንደ አይምሮ አለ እንደ የሸጎሩት ጸጉሯን የምትቀያየር ሰው ሰምታችኋታል? ጸጉሯን የምትቀ አንቺ ጸጉር አስር ያደል እንደ ጸጉር ቤት ሆነሽ የምትገቢው አንቺ ባታደርጊው አይላሽ አድርገው። አንቺ አታደርጊማ። እኔ እኮ ናቹራል የሆኑ ሰዎች እኮ እንደዚህ በተፈጥሮ ጸጉራቸውን ጉንጉን እናደርገው ወደታች ተሰርተው ፊታቸውን ሜካፕ የማይቀቡ ሰዎች እኮ ስለ ሰው ቢያወሩ ትክክላቸው። ሜካፕ ለድፈሻል እንዴ የምትመጪ? ቀንና ሌሊት ዩቲዩብ ላይ ሜካፕ ለድፈሻል እንዴ የምትመጪ? ያለ ሜካፕ ስትመጭ እኳ አይቼሻል። እዚህ ከዚህ እስከዚህ ተሰንጥቀሽ የተኮላ ምንሽር ነው የምትመስዩ። ልክ እሷ ሜካፕ እንደማትቀባ ጸጉር እንደማታረግ ዊግሽን አርገሻ እንደ እያከክሽ ከነፎሮፎርሽ እህል ላይ የምትቀርቢም ቅርሻን እንዲ እንዲ እንዲ ያከክሽ እህል ላይ ሳህን ላይ ምግብ እየጣሽ አንድ ከማለሽን አንድ ከበረሮ ጋር እየጣሽ የአረብ ሀገር ልጅ ካንቺ ምንም ምንም ይማር ቤቱን አለ ማጽዳት፣ በረሮ በበረሮ መወርወር፣ ምን ምን እንትን መወረር። እነ ቡርቴን ሰራተኞችን ከዚህ በፊት ያባረርሻለሽ። እነ ቡርቴ ምናምን እናንተ ካልተነገራችሁ አትሻሻሉ የሚያልሽ ማናናቅ ነው። የትኛው ነው አረብ ሀገር ካንቺ ተምሳሌት የሚወስደው? የትኛው የትኛው እውቀትሽ ነው ተምሳሌት የሚወስደው? እኔ እኮ ግራ ገባኝ። ኳሻ ኮራም ቁዝር ደግሞ ቁጭ ብላ ታወራለኝ። ቀኑ ሙሉ ስጠቀጠቅ የአረብ ሀገር ልጅ መቼ እህል ቸገረው? እህል እንደቸገራቸው ነገር በአንቺ የሚማሩት መጠቅጠቅ፣ መጎርጎር፣ በበረሮ መወርወር፣ እነ ቡርቴ ማሰቃየት ነው። አመዳም ቱሃናም ጁሃናም ደግሞ ዛሬ ቅጥብ ልብላ አይላሽ የሚያደርገ እሷ ባታደረግ ይህ የሚያል አይላሽ አድርገሻል። መቼ ለት ሰው ሰው ጋብዟት እንኳን እንዴ እኔ አሁን ትናንትና ወጥቻለሁ። ላይፍ አልገባውም በቃ ጊዜያችሁ ሶሪ ጋይስ ካለሁበት ሰው ጋር ጊዜን ነው ማሳለፈው። ስትበሉም ይውልኝ። እኔ እንደውም ትናንትና እንዲያው እስኪ ደስ ሲበላችሁ እንዲያው ማሳየት ትወዳላችሁ ሰው ሲበላ፣ ይሄው ወጣው፣ ይሄው እንዲያረኩኝ እሱ ነው የሚያስከብረው እኮ ብዬ ነው እንደው እዩ ብዬም ገበታዬን የለቀኩላችሁ። እናቴን ንሳ እስከዛሬ እኔ ኢንስታግራም ላይ ብታዩ የምግብ ማት እንትን አለኝ፣ አንድ ሙሉ እንትን ላይ ለጥፌያለሁ። ማየት ትችላላችሁ ገብታችሁ እሷ

ቅድም ማውራሻ ልብያለሁ ኖ ኖ ኖ ነፍጠኛ ኖ ማሬ ኖ ቲንክ ዩ ሶ ማች ግን ኖ አያስፈልግም ነው እንደ ተይ ነፍጠኛ ተይ ተይ ተይ ተይ የትናንትናው ራሱ ዞሮ በሌላ ነገር ነው ተይ። ቲንክ ዩ ሶ ማች ማሪ አመሰግናለሁ፣ ግን አያስፈልግም። ኦ ኤኒዌይስ ወደ ቦታዬ ስመለስ እኔ እናቴን ይንሳኝ ነ በእሷ አልናደድም፣ እሷንም አበሽቀው። እሷ የምትበሽቅበት ዩቲውብ ስገባና በደጋፊዎቼ ነው የምትበሽቀው። ዛሬ ተልኮልኛል እስክሪንሻት አሳያችሁ ማን ነው ሪከርድ ተደርጎ፣ አንቺ በቴ በትል እንቁርት ቤት ገብተሽ የጻፍሽውን ታውቂያለሽ? መቼ ሰው ይልካል? እንደሞ ኢንስታግራም ላይ ተልሁልኝ ነው። እኔ ቁጭ ብዬም አላያቸው እ ጌታን የተዘጋጀ። ቆይ ቆይ ቆይ ስሚ፣ የጻፍሽውን ነገር አይቼዋለሁ። ቁጭ ብለሽ የጻፍሽውን ነገር አይቻለሁ። የሆነ ነገር አስበናል ጌታን፣ ይሳካል። እንጥላታለን? ምን እያልሽ? ሰው ሰውን አይጥልም። አንቺ ሰው ተኩላ፣ ሰው ሰውን አይጥልም። ሰው ሰውን አይጥልም። ማንንም ማንንም አይጥልም። እኔ አንቺን አሰቃየሻለሁ እንጂ እንዲሁ ጨ ጨብሰሽ ትወጫለሽ እንጂ እኔ ሰውን እጥላለሁ ብዬ አላስብም። እግዚአብሔር ነው የሚያነሳው፣ እግዚአብሔር ነው ከፍ የሚያደርገው። ሰሞኑን አይኖ የሆነ ነገር በቃ ተ መከራሽን በልተሽ ምናምን ከዚህ የሆነ መረጃ መጣ ምናምን፣ ጥብስ የሆነ ወሬ ማንም አይሰማሽም። የገመችው ጫማ ማንም አይሰማሽም። አስረግጬ ነው የምነግርሽ። እኔ ደግሞ ማለት ነው እንቁራሪ እንቁራሪ ጥዬ ማንም የአንችን ደግሞ ምነግርሽ ምንድን ነው ያለችው? እንት ይላሉ እንትን ይላሉ። ለእንትና ነው የምነግራት ለፊንገር ማለት ነው ቲያ በኋላ ይላሉ። ከዚያ ባላ ይላሉ። ጎንደርን ለመምሰል የዋለች አለ እንደ ደንበኛዋ እንደ ጎጠኛ መስላ ጎንደሬ ጎንደሬ ብላ ስታጨበጭብ የነበረች ምን ነው ሷ አልታየሽ? እንቁራሪ ጥይ ደግማችሁ ኮመንት ጻፉ እኮ ትላላችሁ፣ ተደራጃችሁ። አንቺ ደግሞ ትናንትና ምንድን ነው ያልከው? የሆኒ ትናንትና አሳክኝ በእኔ አስለቀሼ እግዚአብሔር ምስክሬ ነው። በህይወት ዘመኔ ማለት ነው ባንተ እኔ አላለቅስም። ፊንገር ታለቅስላለች ፊንገር አልቀሳላለች። እኔ መቼም ባንተ አላለቅስም። እስኪ ቪዲዮን አውጡና የሆኔ ተናግሮ ነው ብዬ ያለቀስኩት እኔ ቤታ እኔ እኔ ቤታ ባንተ አንተ ከካም ላስታይም እኮ የተናድጅ ያለቀስኩትም ማለት ነው። የእኛ ልጆች፣ የአማራ ልጆች የሆነ ነገር ገብተው የሆነ ሰው ቤት ያደረጉትን አይቼ ነው። የራሴ ሰው ስለተናገረኝ ያለቀስኩት እሱንም ተናግሬያለሁ እንጂ በእንዳንተ አይነት ንፍጣም ዝቃጭ ቁጭ ብዬ እንደማላለቅስ እወቅ። በህይወቴም ማልቀስ አላቅም። በቴቴ እስኪ አንድ ቪዲዮ አውጡና አማረረኝ ሆኔ ምን ብዬ ያለቀስኩበትን አሳዩ። ያውት ሶሻል ሚዲያ ላይ ነን ያለ ነው። በህይወቴ ብዬ አላቅም፣ ለአንተ ላለቅ ስል አልችልም። እቴቴ የሚል ቆንጆ ስም ያሰጠው ሆኔ ቤታ፣ ከኋላ ከስንት አመት በኋላ ሶሻል ሚዲያ ተጠቅሜ ማለት ነው። እና ለአንድ ሳይድ ይዘህ ማሽቃበጥህን አቁም። ሴትሃይማኖት ተለውጣላ። መቼ ስትሰማኛለህ? ትናንትና አንተ ቤት ነበርኩኝ ኮመንት ላይ ሃይማኖት የለወጠክ ለአንዱ እያገዝክ ለአንዱ እየሰደብክ አይደለም። ኦኬ የእውነት አልተለወጥክም ምል ለዚህ ነው። የሆነ ነገር ይወጣል። አንድ ሰው ከሚዲያ ይጠፋል። ከእሷ ጋር ተሸጉጠ ማለት ነው። ሴት መሀል ምትገባ ሴት መሀል ገብተክ፣ ከዛ እዚህ ጋር ትመጣና እዚህ ጋር ትመጣና ምንድን ምንድን ብሎ የተናገረው አንተን መጀመሪያ ያለኳ አቆስከን። ከዛ በላይ ብትተውት ብትፋቱ ይሻላል። እውነተኛ ሰውማ ብትሆን ኖሮ ብትፋቱ ይሻላል ብትልማ ኖሮ ኦኬ፣ ለሁለቱም ሳይድ አልሆንም፣ ሁለቱም እንደፈለጉ ይሆኑ ብለክ ትተው ነበር። ለአንደኛው ሳይድ እንዳያስገግን ሁሉም ሰው ያውቃል። ማንንም ሰው ብሎክ እንዳታደርጉ፣ ከብሎክ አውጡ ብያለሁ። ጠላታችሁን አታርቁ፣ ጠላትን አታርቁ፣ ይጠቅማል። ጠላትን አቅርቡ የሚል አንድ መፈክር ከወዳጄ ይነግረውኛል። ማንንም ብሎክ እንዳታረጉ። አፋቸው ሲቀዝም ሚዩት እያረጋቸው እያዩ ይቀመጣሉ። ብሎክ እንዳታረጋቸው። ከዚህ በኋላ ለውጤን እያዩ እያዩ መሄድ አለባቸው። ለዛ ነው የብሎክ ማውጫ የሰጠዋችሁ ለሁላችሁም። ማንንም እንዳታወጡ፣ ፒን አታርጉት ደግሞ ኤኒዌይስ። ቡና ቡና ይበላልና፣ ፊንገርዬ የምነግርሽ ምንም ብታመጪ ማንም የሚሰማሽ የለም ምንም ነገር ብታደርጊ ክፋትሽ የትም የትም ያንቺ ክፋት አያደርስሽም። እዛው ዩቲዩብሽ ላይ ቡና እያፈላሽ ዳቦ እየቆረሽ ነው እንድሚያስቀምጠሽ። ምንም አባሽ አታመጭም። እኔ ቤታ የወንድ ልጅ ነኝ። ወንድን ያሳደገኝ ስልሽ በምክንያት ነው።